ለምንድ ነው የወገብ ቅማል የምትሆኝብኝ? ማለት ነው ቅማል? ኧረ በእናትሽ አድርጌ ቆይ፣ ምን አልኩሽ? እኔ ነው ቅማል ያልሺው? ቆይ አንቺስ ጸበል እንደምትፈልጊው ቆይ፣ ምን አልኩሽ? ከዚህ በላይ ምን ነበር የፈለግሽው? እናንተ ምንድ ነው የሚያጨቃጭቃችሁ? እማዬ ቅማላም ብላ እየተሳደበች። ምን? እህትዬ ምንም አልሰደብኳትም። ምን ነበር ስላት? ቅማላም ብላ ተሳደበች። አንቺስ ትንክ ሰው አይደለሽ? እን ልመታኝ ተነሳች እናንተ እስኪ መጀመሪያ ተረጋጉ አባይታመለሻ እንደዚህ እኔ አብጌ ለ እዝች ከቆየሻት ስነ ስትራቴጂ ዳጣ ክፍል አስራ አንድ እንግዲህ በክፍል አስር ሁላችሁም እንዳያችሁት ዳጣ ከዛ ቤት ወጥታለች። እዛ ቤት የወጣችበት ምክንያት ደግሞ ከአብጌል ጋር በተደጋጋሚ እየተጣሉ ስለሆነ እዛ ቤት ለመራቅና ቤቱ ጋር ሰላም እንዲፈጠር ለማድረግ እንግዲህ ዳታ ዳጣ እዛ ቤት ወጥታለች። እዛ ቤት መውጣቷን ግን የዳጣ አባት አልወደደውም። ለምን ወጣች በማለት እንግዲህ መልሶ ሊያመጣት መንገድ እየጀመረ ነበረ ዳጣ እዛ ቤት መውጣቷ ለአብጌል በጣም ነው ደስታን ይፈጥረላት። እንግዲህ ናታንን በግላጭ አገኘው ብላ እንግዲህ የራሷ ለማድረግ የጠየቀችውን ጥያቄም እየጠየቀችው ነበረ። እንግዲህ እንደምትወደውና እንደምታፈቅረው ነግረው ነበር። እሱም ደግሞ ጊዜ ስጭኝ ላስብበት የሚል ምላሽ ነበር የሰጣት። እሷም እንግዲህ የዛን መልስ ለማግኘት እየጠየቀችው ነበረ። እሱ ግን ይህን ምላሽ ለመስጠት ዝግጁ አይደለም። አለባብሶ ማለፍን ነው የመረጠው። አንደኛ ቤተሰቦቿ አልፈቀዱም፣ አይፈቅዱም። ይህን ነገር እንደዚህ ብናደረግ እነሱ ይጠሉኛል፣ እጣላሉ የሚል ስጋት አለው ናታን። ሁለተኛ ነገር አብጌልን አይወዳትም። የሚወዳት ዳጣን ነው። አብጌል ግን የግሏ በግድ ለማድረግ የምታደርገው ጥረት፣ ዳጣ ላይ የምታደርገው ጥላቻ የበለጠ እሱ እንዲጠላት እያደረጋት ይገኛል። በሌላ በኩል በጣም ደስ የሚለው ነገር ዳጣና ና አባቷ እንግዲህ ዲኤንኤ ምርመራውን ካየች በኋላ ማርታ አባትና ልጅ እንዳልሆኑ ነው ላብጌል፣ የነገረቻት መጀመሪያ ላይ ግን ያንን ወረቀት ስታየው በጣም ነበር የደነገጠችው። ለምን ደነገጠች? ለምን ተናደደች? እኔ ሲመስለኝ እና ስገምት ማርታ የደበቀችው ነገር አለ ብዬ አስባለሁ። አባትና ልጅ እንደሆኑ እያወቀች ነው ዝም ያለችው። ይህን ነገር ለአብጌል ብትነግራት ቤቱ በሙሉ እንደሚበጠበት ታውቃለች። ስለዚህ ይህን ነገር አለመናገር የፈለገችው ማርታ ትዳሯን ላለመጣት፣ ወይም ደግሞ ቀስ በቀስ ዳጣን ከዛ ቤት ለማስወጣት። ከዛ ውጭ ግን አባትና ልጅ ቢሆኑም ችግር የለውም ብላ እራሷን አሳምናለች ብዬ ነው ማስበው፣ እንጂ በእርግጠኝነት አባትና ልጅ ናቸው። ምክንያቱም ወረቀቱን ስታየው በጣም ነበር የ ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? በጣም ደና ነኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንግዲህ ዳጣ ክፍል አስር ደርሷል። በጣም የሚወደድ ነው። በጣም ነው ተወዳጅ የሆነው በአጭር ጊዜ ማለት ነው። እንግዲህ በክፍል አስር የተፈጠሩትንና ክፍል አስራ አንድ ላይ ደግሞ ሊፈጠሩ ይችላሉ ብለን የምናስባቸው የምናወራበት ይሆናል። በክፍል አስር እንግዲህ ሁላችንም እንዳየ ነው በጣም የሚያናድደው ፓርት ዳጣ እዛ ቤት መውጣቷ። ሌላኛው ደስ የሚለው ነገር ግን ዳጣና አባትና ልጅ አለመሆናቸውን ማርታ ማመኗ ነው። ወይ ውጤት ተቀይሯል፣ ካለበለዚያ ግን ማርታ ትዳሯን ላለማጣት ስትል ያደረገችው ነገር ነው። ምክንያቱም መጀመሪያም ላለማየት በጣም እየፈራሽ ነበረ። እውነት ቢሆንስ ትዳሬን ባጣውስ፣ ስንት አመት የገነባውስ፣ ልጆች በ በጣም ብዙ ነገርን እያሰበች ነበር ማርታ። ስለዚህ እያወቀች ይሆናል ዝም ያለችው፣ ምክንያቱም ትዳሯን ማጣት ስለማትፈልግ። እንግዲህ ዳጣ ዛ ቤት የወጣችበት ዋናው ምክንያት ጠርታ ከጠየቀቻት በኋላ አባትሽ ማን ነው ብላ ለምን ጠየቀቻት? ማርታ ካልተጠራጠረች ይህን ጥያቄ ለምን ጠየቀች? ሌላ በኩል አብጊል በጣም እርግጠኛ ሆና ነበር። ልናቷ እንግዲህ አባትና ልጅ እንደሆኑ ስት ነግራት የነበረው በመጨረሻ ግን እንዳልሆኑ ስት ነግራት በጣም ነበረ የደነገጠችው ባደረገችው ነገር ተጸጽታ እንግዲህ እናቷን የቅርታ ጠይቃት ነበረ። እናትየውም እንግዲህ ድጋሚ ይህን ነገር እንዳታደርግና ና ለአባቷ እንደምትናገር ነበር እየነገረቻታለችው። ይህን ነገር ብታደርግም አብጌ ይህን ነገር ሳታይ ለእናቷ መስጠቷ ለእሷ ዋጋ አስከፍሏታል ብዬ አስባለሁ። እናትየው ግን ሳላደንቃት አላልፍም። በእርግጠኝነት እያወቀች ነው ዝም ያለችው ብዬ አስባለሁ። በአጠቃላይ ለማስተማር እስከሆነ ድረስ እንደ ፊልሙ ስለሆነ አስተያየት የምንሰጠው ለትዳር ተብሎ የሚከፈል ዋጋ ነው። እንግዲህ ዝምታዋን የመረጠችው ትዳሯን እንዳታጣ ስለፈለገች እንጂ በእርግጠኝነት አባትና ልጅ ናቸው። አባትና ልጅ ካልሆኑ ግን ዳጣ እዚህ ቤት ይህን ሁሉ ነገር እየተጋፈጠች ሲቀጥል እህቶቿ እንደሆኑ በተወሰኑ ደስተኛ ሆናለች ከአቢጌል ውጭ ከሆነ በጣም ነው የሚደብራት። ዳጣ አባቷ ካልሆነ አባትየውም አምኗል፣ ግን ጥርጣሬ ስላለው ዲኤንኤ እንዲያደርጉ እንደሚፈልግ ነው የነገራት። እሷን ፈቃደኛ ሆና ቶሎ እንዲሆን እየቸኮለች ነበር። እንግዲህ ግን ከአብጌል ጋር መግባባትም ሆነ መስማማት ስላልቻሉ ዳጣ ያላት አማራጭ እዚያ ቤት መውጣት ነበረ። ዳጣ ደግሞ የምትፈልገው አብጌል ምትፈልገው ዳጣ ከዚያ ቤት እንድትወጣላት ነው። ግን ዳጣ እዛ ቤት መውጣቷ ለአብጌል ደስታ ቢሰጣትም ሌሎቹ ግን ምንም አይነት ደስታ አልሰጣቸውም። በተለይ ውሃ በጣም ነበር የከፋት። ሌላ ደግሞ በቃ ጓደኞቿ እናታን በጣም ደብሮት ነበረ፣ እዛ ቤት በመሄዱ በጣም ነበር እየከፋቸው ማለት ነው። እንግዲህ ሰላም ብቻ የዳጣ እዛ ቤት መውጣት ከአብጌል ውጭ ሁሉንም በጣም ነበር የደብራቸው፣ እየከፋቸው እንግዲህ ቀጣይ ዳጣ ወደዛ ቤት ትመለሳለች ትመለሳለች። ምክንያቱም አባቷ ሊያመጣት እንደሚፈልግና በሌሊት እንደውም እስከሚነጋ ማልቆይ መስካ ማለት የደረሰበት ነገር አለ። ይህ ነገር ማርታ ቢያጠራጠራትም እንግዲህ ዝምታዋን ነው እየመረጠችው። ስለዚህ ዳጣ ወደዛ ቤት ትመለሳለች ማለት ነው። አሁንም ጦርነቱ ይቀጥላል። እሷ እናቷን እስካላገኘች ድረስ እዛ ቤት አቶ ወጣም ማለት ነው። እንግዲህ ካቤጌልጋ ግን በጣም ብዙ ከባባር ነገሮች ይፈጠራሉ ብዬ አስባለሁ። እንግዲህ ዳጣ የእውነት አባቷ ሆኑ አባቷን አግኝታ ደስተኛ ሆና ትኖራለች ወይስ ደግሞ የእውነት አብጌ ሊያደረገችው ዲኤንኤ ትክክል ሆኖ አባትና ልጅ ሳይሆኑ አባቴ ነው ብላ በተስፋ እየኖረች ዝም ብላ እየለፋች ወይ እየደከመች ነው የብዙዎቻችን እንግዲህ ጥርጣሬ ነው ማለት ነው። ወይም ደግሞ አቢጌል ያደረገችው ውጤት ወይ ተቀይሮባታል ወይም ደግሞ ብቻ የሆነ የተሸወደችው ፓርቲ ይኖራል ብዬ አስባለሁ። እንግዲህ እሷ እርግጠኛ ሆነ ነበር እየተናገረች ያለችው። በሌላ በኩል እንግዲህ ለአቢጌል አባት አምጥታ ሰላም የሰጠችው የሆነ ወረቀት አለ። ወረቀቱ ምን አይነት ወረቀት ይሆን? በጣም ደንግጧል። በጣም ነበር የተፋጠጡት። ይህ ወረቀት ምን አይነት ወረቀት ነው? ይህን ወረቀት የሰጠችው ደግሞ ዳጣን ለማምጣት ከቤቱ ሊወጣ መንገድ ሲጀምር ነበረ። ስለዚህ ይህን ወረቀት የላቀችው ማርታ ልትሆን ትችላለች። አይታ እንዳላየች ብታልፍም በደብዳቤ መልኩ ገልጻለት፣ እንግዲህ ወይ ትወጣለች፣ ወይ ደግሞ የራሷን ነገር ለማመቻቸት ነው ይሆናል ብዬ ማስበው እንጂ ውጤቱ ትክክል ነው ብዬ ነው የማስበው። እንግዲህ ቀጣይ ክፍል የሚፈጠረውን የምናይ ይሆናል። በክፍል 11 ደግሞ ሊፈጠር የሚችለው ዳጣ ወደዛ ቤት ወይ ትመለሳለች፣ ወይም ደግሞ በዛው ትቀጥላለች። በሌላ በኩል ደግሞ ይሄ የተሰጠው ወረቀት ምን እንደሆነ የሚያውቅ ይሆናል ማለት ነው። እንግዲህ ከናታንና አብይል ጉዳይ ናታን ባይፈልጋትም እሷ በግድ የራሷ ለማድረግ ጥረት እያደረገች ትገኛለች። ተሳክቶላት ናታንን የራሷ ታደርጋለች ወይስ ደግሞ ዳታ ቅርጠፍ ታደርገዋለች? እሱ ልብ ውስጥ ያለችው ዳጣ ናት። የምትፈልገው ደግሞ አብጌል ናት። ዳጣ ስለ ናታን አንድም ቀን አስብ አታውቅም። ውሃ ደግሞ ዳጣ እዛ ቤት በመውጣቷ በጣም ከፍቷት ምግብ አልበላም ብላ ቤተሰቡን በሙሉ እያስቸገረች ነው። ስለዚህ ዳጣ መመለሱ አይቀርም፣ ምክንያቱም ለልጃቸው ሲሉ ይመልሷታል።